ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው፣ ስለሌለኝ የምከፍለው ስጦታዬ ምስጋና ነው። ጨለማዬን አስወግዶ ያበራልኝን አውቃለሁ፣ ሙሉ ሰው ነኝ። ከእንግዲህስ ትከተለው እኖራለሁ የብርሃንን ልዩ ውበት ፊት ለፊቴ ያየሁት ፍቅሩ ማርኮኝ በመቅደሱ ሰገርኩለት አመለኩት። ላመስግነው ላመስግነው ላመስግነው ፍቅሩ ማያልቅነው ያዳነኝን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

እኔ ባፈስ ምን ይደንቃል ደሙን በመስቀል አፍስሶ ስለ ልጁ መዳን ብሎ ነፍሱን ሳይቀር ለሚክሱ ፍቅሬ ይዞት ከጸባወት በትትና ወጥቶ ወርዶ ተቀደስኩኝ በነጩ በግ ቀራንዮ ጌታ ታርዶ ላመስግነው ላመስግነው ላመስግነው ላመስግነው ፍቅሩ ማያልቅ ነው። ያዳነኝን ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው። ስለሌለኝ ስለሌለኝ የምከፍለው ስቶታዬ ምስጋና ነው። ያዳነኝን ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው ስለሌለኝ የምከፍለው ስጦታዬ ምስጋና ነው። አክሊለ ሶክ አጠለቀ ግርማ ክብሩን ሁሉን ትቶ አሻገረኝ ወደ ክብሪ በቅዱስ ደሙ እኔን አይቶ አጎንብሶ ቀና አረገኝ ፊቴን በጽድቅ እያበራ